አጠገባቸውችሁ ያለውን ሰው ዋናው ተይዘዋል በሉስ። ድገሙና በሉ ዋናው ተይዘዋል በሉ። መጽሐፍ ቅዱስ የያዛችሁ ሰዎች ሐዋርያ ሥራ ምዕራፍ 16 ላይ ያለውን ቃል እናነባለን። ሐዋርያ ሥራ ምዕራፍ 16 ገጽ 121 የምናገርበት ርዕስ ዋናው ተይዟል። አሜን። በእንጂ እንዲህ ይላል፦ ወደ ጸሎትም ስፍራ ሲሄዱ የሟርት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን፣ አገኘችን እርሷም ጳውሎስንና ጳውሎስንና እኔን እየተከተለች የመዳን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ አ ትጮኽ ነበር። እሺ፣ ይህን እጅግ በደንብ ችን አንብቡልኝ። ቁጥር 18 ይህንንም እጅግ ቀን። አደረገች እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስ ስም እልሃለሁ አዛሃለሁ አለው። በዚያን ጊዜ በዚያን ሰዓት ወጣ እ አጠገባችሁ ያለውን ሰው ወጣ ይሄ አሁን ያነበብኩላችሁ ክፍል በጣም ፓወርፉል የሆነ ክፍል ነውና አንድ ራእይ ሌሊት ላይ ካየሁ በኋላ እግዚአብሔር ከራእዩ ቀጥሎ ወደ ውስጥ ያመጣው ድምፅና ቃል ነውና እኔ በእግዚአብሔር ድምፅና በእግዚአብሔር ቃል አምናል። በዚህ ቃል የሆነ ሰው ከሆነ ነገር ውስጥ ዛሬ እሱ የእሱ የሆነ ቤተሰቡ ነፃ ይወጣል። ከጎኔ ያለውን ሰው ነካ አርግና፣ ያለ ቲፎዞ እግዚአብሔር ያከብረሃል በል፣ ያለ ማንንም ደጋፊ ሰማኝ፣ እግዚአብሔር ሱ ረማሳ ተካሻት ያላባ ተቀበል። እዛ ጋር ብድግ ያልከው ሰውየ ያለ ቲፎዞ እግዚአብሔር ያከብርሃል፣ ያለ ማንንም አጃቢ እግዚአብሔር ያከብርሻል። ውሰጅ አሜን። ፓይነስ ሰበር ሲገባ ነው። የሚገርም ነገር ነውና እዚያው አሁን ያነበብኩላችሁ ክፍል ላይ ይህንን ክፍል ገብታችሁ ስታነቡ ጳውሎስ ለሃያለ ቀናቶች ወንጌልን ለማገልገል ወይም የወንጌልን ስርጭት ወንጌልን ለመስበክ በአንዲት ከተማ ላይ ወርዶ እያገለገሉ ያለ አንዲት ሴት የምን መንፈስ ያለባት ይላ የሟርት መንፈስ ያለባት፣ በስማም በጣም ያስፈራል። የሟርት መንፈስ ያለባት ለሀያለቅ ቀን እየተከተለች ምን ታደረጋቸው ነበረ? ምን ታረጋቸው ነበረ? ትረብሻቸው ነበር። የገቡበት እየገባች የወጡበት እየወጣች እየተከታተለች እግር በእግር ለወንጌል ለሚ ለሚያገለግሉት ወይም ለተላኩት ተልዕኮና ሚሽን እንቅፋት ሆነችባቸው ጳውሎስ ነፍሱ እስክትጨነቅ በሴቷ ውስጥ ያለ የስፒሪት ተገዳደረው ጳውሎስን የሚያክል ጄኒም ሰው እሷ ውስጥ ያለ የሟርት መንፈስ ለብዙ ቀናቶች ለብዙ ሳምንታቶች እየተከተለው እንደ እንደረበሸው ይህንን መጽሐፍ የጻፈልን ዶክተር ሉቃስ ይናገራል። የሚገርማችሁ ነገር በዚች ሴት ላይ ያለው መንፈስ፣ በዚች ሴት ላይ የተቀመጠው መንፈስ ብዙ ጌቶችን ያተረፈ መንፈስ ነው። በከተማው ላይ ከተማ ያፈረሰ ትዳር ያፈረሰ የብዙ ቤትን ደስታ የነጠቀ አፍራሽ መንፈስ ያለባት ሴት ናት። እሷ ውስጥ ያለው መንፈስ ሕፃናትን የሚበላ መንፈስ ላያ ላ ላለው መንፈስ ጌቶቿ አምጥቶ ሕፃንን ነው ሕፃናትን ነው መጥቶ ምን የሚያደርጉት የሚሰውት አስቡ። የእሷ ግዛት ውስጥ ገብቶ ኢየሱስን ማግኒፋይ ማድረግ ሲጀምሩ! መንፈሱ መሸከም አልቻለ። እነ ጳውሎስ ላይ ያለው የክርስቶስን የስሙን ጉልበት መሸከም አልቻለም። መሸከም ስላልቻለ እግር በእግር እየገባ መናዘዝ ጀመረ፣ መለፍለፍ ጀመረ። እየሰማችሁ ነው። ዛሬ ከዚህ ቤት ሳትወጡ ኮቴያችሁ ይከብዳል፣ ግንባሪ ይከብዳል። እጅ እጅ ከፋርግና እከብዳለሁ በለ። እጅ ሲሰርግና እከብዳለሁ በለ ሰፈር ያለ ፈልፈላ፣ ሰፈር ላይ ያለ ድቤ መቺ፣ ሰፈር ላይ ያለ ጥንቋይ፣ ሰፈር ላይ ያለ መተተኛ፣ ሰፈር ላይ ያለ ሟርተኛ እግዚአብሔር ዛሬ ያከብደናል። እጅ ዘርጋና አሜልነ ውሰድ እ አን ከኔ ጋር እከብዳለሁ በለ። ህይወቴ ይከብዳል በለ። እርምጃዬ ይከብዳል በ ማሳ ወራ ታምናላችሁ? ኢየሩሳሌምን አለ በዙሪያው ላሉ ዘካርያስ ላይ ትንቢተ ዘካርያስ ላይ ለአሕዛቦች አለ እንደ ከባድ ይጋራ አደርጋታለሁ አለ። አለ የሚነካት አለ ይቆስላል አለ። ስማኝ ብር ላይ ኖርህ ይችላል። ወፍራም ዘመድ ላይ ኖርህ ይችላል። ዛሬ ቅባት ይዘ ትወጣለ በከተማ ላይ በሀገር ላይ ጌታ ኢየሱስ ምስክሬ ነው። ትከብዳለ። የተቀመጣችሁ ሰዎች ምን አስባችሁ ነው የተቀመጣችሁ? ብድግ በሉና፣ እሱ እከብዳል ነው በላይ ህይወቴ ይከብዳል በላይ አገልግሎቴ ይከብዳል በላይ እሱ ወይ ወፈል ትከብጃለሽ። አራ አሜን ዋራ ሳታ ራ ሳታ። ልጅ አይታችኋል። አንዳንዴ እዚህ ጉባኤ ውስጥ ብቻ ዛሬም እያያችሁ አጋንንቶች አንዳንዴ መቀመጥ ይከብዳቸዋል። እየለፈለፉ ሲወጣ ላያችሁ ይከብዳቸዋል። የሚከብድ ጨረር መጥቶ ሲመታቸው ከዚህ በኋላ ያቀለለች መንፈስ ይወጋል። ለጌቶቿ ምን አይነት ንገሩኝ። ሲ ብዙ ትርፍ የመንፈሱ አሰራር ማን ይባላል? የሟርት ስፒሪት ይባላል። እየሟረተች ጌቶቿ ምን አድርጋለች? ታበለጽግና ትርፍ ታመጣ ነበር። የሚገርመኝ ነገር ይሄ መንፈስ እነ ጳውሎስ ሲገባ ሀገሩ ላይ ገዢ መንፈስ ነው። ከተማው ሁሉን የተቆጣጠረ አፍራሽ የሆነ መንፈስ ነው። ስለዚህ ሴትዮ በእሷ ላይ ስለሚሰራው መንፈስ በደንብ ይህንን ክፍል በደንብ ስላጠናው ነው የምነግራችሁ ከመጽሐፍ ቅዱስ ውጭ፣ ስለዚህ ስለዚህ ክፍል የሚያወራ መጽሐፍ ስላለ በደንብ ስለማውቆ ነው በደንብ የምነግራችሁ ዛሬ የምትኖሩበት ሰፈር ከተማ ላይ እግር በእግር እየተከተለ የሚሟርትባችሁ ትወርቃለች፣ ትከስራለች፣ ትወድማለች እያል የእስራኤል አምላክ እግዚአብሔር ምስክሬ ነው። እሱ ዛሬ እንደ መብረቅ ይወርቃል ች ያንተ ነገር መንደር ላይ አይቆምም። የመስፍኔ ነገር መንደር ላይ አይቀርም። ዛሬ ተነብያለሁ። ዛሬ ዛሬ እንደ መብረቅ ጠላትሽ ይወርቃል። እስቲ አንድ ሰው እጁ ከፍ አድርጎ ይወርቃል በለኝ፣ ድገምና በለኝ። እስቲ አንዴ ለሃያ ለቀን ብዙ ትርፍ ስለምታመጣ ከዛ ጳውሎስ ተቸገረና፣ እንዴ እንዳይገሰዘው ዘመድ ነው፣ ዘመድ እንዴት ይገሰጻል? ምን እያለ ነው ዝምድና የፈጠረው እኚህ የልዑል የእግዚአብሔር ልጆች ናቸው እያለ በዝምድና ይዟቸዋል? እና ፕሮሞሽኑ ደግሞ አደገኛ ነው። ዞርበን ለማለት ራሱ ይከብዳል። ሼምም ይዞታል ብዬ አስባለሁ። ጳውሎስ ምን ብዬ ናው ከዚህ ሴት የልዑል እግዚአብሔር ልጆች ናቸው እያሉ ምን እያሉ እየተከተላቸው ነው። መጨረሻ ላይ ሲጨነቅ ጳውሎስ አንድ እርምጃ ወሰድ። እርምጃውን የመውሰዱ ምክንያት ከመንገሬ በፊት ስፒሪቱ የሚሠራውን ነገር ብቻ ልንገራል። ይህ ስፒሪት ከተማ ላይ የብዙ ሰዎችን ሕይወት አክስሯል። እሷ ላይ ያለው መንፈስ ለጌቶቿ እያስጠነቀለው የሰዎችን በረከት ለጌቶቿ እየወሰደ ሌሎች ከስሮ ቤታቸውን ዘግተዋል፣ ስራቸውን ዘግተዋል፣ ቢዝነሳቸውን አቁሟል። የሚገርም አደገኛ የኪሳራ መንፈስ የሚንቀሳቀስባ ሴት ናት። እዚህ ቤት ውስጥ ያላችሁ አባትሽን፣ የአባትሽን አያት፣ የቅድመ አያት ተከትሎ የሚመጣ የቤተሰብ ከርስ ሆኖ የተቀመጠ ብትጸልይ ብትጾሚ፣ ብታጸልይ ንቅንቅ አልልም ያለ መንገድህ ላይ የተቀመጠ ለውጥህን፣ ያዘ ዴስትንህን ያዘ እግዚአብሔር ምስክሬ ነው፣ ምል ዛሬ ይደፋል። እጅ ከፍ አርግና ዛሬ ይደፋል፣ በላይ በሚገርም ሁኔታ የሉል እግዚአብሔር ልጆስ እያለች ፕሮሞት እያደረገች ስለሆነ ጳውሎስ ዞሮ መገሰጽ አልቻለም። የመጨረሻው ላይ ግን አንድ ውሳኔ ወሰነ። የከተማው ዋና ነው፣ ብዙ ጌቶች ምን ያደረገ ነው፣ ትርፍ የሚያመጣ ነው፣ ሚነካ አይነከ የሆነ መንፈስ ነው። ግን ጳውሎስ አይነከ የተባለው ምን ማረግ ወሰነ? ሊያስወጣ ወሰነ። ዞር አለና አንድ ቃል ተናገረ፣ በናዝሬቱ በኢየሱስ ክርስቶስ ስም ከሷስ በድ ውጣ እስ ያተገባችሁ ያለው ሰው የሚወጣ ነገር አለ። ዛሬ ዛሬ የባካችሁ ስም ሴጣን ዘመድህ አይደለም። ሴጣን አጎታ አይደለም። ሴጣን ወንድምህ አይደለም። ሴጣን ካንተ ጋር መኖር አልተፈቀደለትም። ብዙ ሰዎች ውስጣቸው ኢቪል መንፈስ እያለ ነጻ መውጣት እየፈለጉ ለክብራቸው እየተጨነቁ መንፈሱን አብሯቸው እንዲኖርና እንዲሰነብት ያደረጋል። እዚህ ቤት ውስጥ ያላችሁ ዛሬ እድሜያችሁን የበላ ዘመናችሁን የበላ ከተነገራችሁ ነገር ያዘገያችሁ ወደ ኋላ የሚጎትታችሁ ቤተሰባችሁንም እናንተንም የእናንተንም ዘመን ለመብላት እንደ ቤተሰባችሁ ቤታችሁ ውስጥ የተቀመጠ ዛሬ ተወክቶ ይወጣል። እጃችሁ ከፍ አርጉና ተወክቶ ይወጣል። ወንድም አለም ጊዜ አትስጠው፣ ይሂድ ቦታ አትስጠው፣ ስፍራ አትስጠው። ለዚህ ነው ጳውሎስ ለኤፌሶን ቤተክርስቲያን፣ ለባረጋራችሁ ለዳቢሎስ ምን አትስጠዋል? እድል ፋንታ አትስጠዋል። ዛሬ ድንኳንሽ ውስጥ የጨለማ ቁራጭ እንዳይቀመጥ፣ የጨለማ ቁራጭ ቤትሽ ውስጥ እንዳይቀመጥ፣ ሰዓት እንዳይቀመጥ፣ እየሰማሽኝ ነው። እንደ እግዚአብሔር ነብይ ነው ምላችሁ ዛሬ ከዚህ ሴትዮ ወጥቶ እንደሄደ ዛሬ ከእያንዳንዳችን ድንኳን ውስጥ ወጥቶ ይሄዳል። እስጃችሁ ከፍ አርጉና ወጥቶ ይሄዳል። በል ከአንዳንዱ ላይ ከፋይናንሱ ላይ ምንድን አሜን በል። በዚህ እንኳን አሜን በል። አንዳንዴ ፋይናንስ ላይ መጥቶ ይተኛ። ፋይናንስ ላይ አካውንቱ ላይ ይተኛ። አንተስ አላስገባችም አላስገባም ትላለህ እዛ እንዳታስገባ እጅ እየያዘ አይምሮ እየሰረገ ልብ እየሰረገ መምታት አለብን። ዳንኤል ተዛይለም 10 ላይ ምዕራፍ 10 ላይ ትንቢተ ዳንኤል ላይ የመጀመሪያው ቀን ነው መልሶ የመጣው የፋርስ የሜዶን አለቃ ግን ሀያ አንድ ቀን ሙሉ ከእግዚአብሔር ዓለም ተለቆ የመጣ አየሩ ላይ እያወዛወዘ ወደዚህ እያረገ ወደዚህ እያረገ ወደዚህ እያረገ ሀያ አንድ ቀን ሙሉ አየር ላይ ያዘው። ከእግዚአብሔር ዓለም ተለቋል። ወደ ሰውየው እንዳይደርስ ብዙዎች እግዚአብሔር ከእግዚአብሔር መንፈስ ዓለም ላይ ተለቆላችሁ በዚህ በአየሩ አለቃ ወደ ወዳንቺ እንዳይደርስ ትወልጃለሽ የተባለው መንታ ልጅ ትሆናለህ የተባልከው ያ ትንቢት ወደ አንተ እንዳይመጣ ትንቢቱን የሚያዘጋ ይወጋ እጅ ከፋርክ ይወጋ በላይ ማራሳ ካቻ አጠገብ ያለውን ሰው ነካ፣ ገፋ አርጎ፣ እስኪ ዝም ብለህ አየር ይልቀቅ። ገፋ ገፋ አርጊው፣ ግድ የለም የነቢይ ቤት ነው። ግፋ ግፋ አርጎ ሲ እንዲ በሎ ሲ ሚያዘገይ ዛሬ ተመቷል በሎ፣ ምታው፣ ምታው። ተገብ ያለው ነው የሚያዘገይ ተመቷል፣ በሎ ዛሃታራ ሳካባሽ ሮሞሶ ተረቦስ ሳካባ በሰው አይን ያልታየ በሰው ጆሮ ያልተሰማ፣ በዚህ 30 ቀን በዚህ 30 ቀን ጓደኛ ይረሳል፣ ሰፈር ይረሳል፣ ቤተሰብ ይረሳል፣ አብሮ አደግ ይረሳል። ጓላቱ ረማስ አካባይ ትንቢት ነው፣ ተቀበይ ተገበይ እናቴ በኢየሱስ ክርስቶስም የግሎሪ ያገኘ የቅባት ያገኘሽ። እስቲ አንዴ ከኔ ጋር ዋናው ተይዟል ባለ ሶስት ጊዜ አን ሁለት የመጨረሻ ተገመደ። ዳንኤል ጋር ገብርኤል መቶ ያለውን ሰምታል። መጣና ዳንኤል ጋር ገብርኤል ያለውን ሰማ። እኔ እንኳን ሾልኬ ነው የመጣወታል። እኔ እንኳ እ ምኑን ሸውጄ ነው የመጣወታል። ዛሬ የአራዳ ቋንቋም ቢሆን አሜን በይኝ። እሺ፣ በኢየሱስም የጸሎት መልስ ሸውዶ ይምጣ። ምነው ምን ዝም አላቸው? ምንን በለኝስ? የቤተሰብን ጭንገፋ፣ የአንተን ኃጢአት፣ የአንተን መርገም ዛሬ ማታ ሸውዶ ይምጣ። ኧረ ክርስቲያኖና ሜሲ ብቻ አይደለም የሚሸውደው። ዛሬ ነው ተነብያለሁ፣ የሆነ መልአክ አንቺ ሰፈር ሸውዶ እየመጣ ነው። ወረኛውን፣ ሟርተኛውን፣ ደጋሚውን አሳማታ የሆነ ነገር እየመጣ ነው። ወንስ ምዳ በለስ የሆነ ነገር እየመጣ ነው። ወፎልኝ ታምናላችሁ? ይህ ወንጌል የእግዚአብሔር ወንጌል ነው። ይህ ወንጌል የእግዚአብሔር ወንጌል ነው። በዚህ ወንጌል ሚያምናለሁ። ዋናው ተይዟል። ይው ስማ ሁለት ነገር ብቻ በልጨርስ አሁን ያነበብኩላችሁ ክፍል ሁለት ነገር ልንገራችሁ አንደኛ እያስጠነቆለች ጌቶቻቸው ምን የምታረግ የምታበለጽግ የሟርት መንፈስ ያለባት ሴት ላይ ያለው መንፈስ ሲመታ ሁለት ትላልቅ ነገር ሆነዋል። አንደኛ ከተማዋ አረፈች። አጠገባችሁ ያለውን ሰው በዚህ 30 ቀን ታርፋለህ በሉት። በዚህ 30 ቀን እግር በእግር እየተከተለ የሚረብሽ የሚጨቀጭቅ የሚዘነዝን እዝን በገባሽ ቁጥር የሆነ የሚረብሽሽ የሆነ የሚረብሽ ስልክ የሚረብሽ ሰው የሚረብሽ ፈልፈላ ኢየሱስ ምስክሬ ከዚህ ቤት ዛሬ ስትወጣ ታርፋለ። ሲጃቹ ከፋርጉና አርፋለው። ድገምና አርፋለው። የዋናቸው የትርፋቸው ዋና እንደ ተመታ ባወቁ ጊዜ ይላል አንብቦ እንደ ተመታ ባወቁ ጊዜ ይላል። በጳውሎስና በሲላስ ላይ ተቆጡ ይላል። ተበሳጩ ይላል። እየጠነቆለች ያበለጸገቻቸው ናት። መንፈስ ነው ይሄ። ቢዝነሳቸው ላይ ሻይን እንዲያደርጉ ያደረገ መንፈስ ነው። ከሴትዮዋ መንፈሱ ሲሄድ መደሰስ ሲገባቸው ጌቶቻቸው መጡና ምናሉ ተበሳጩ ይላል። ሊወግሯቸው ሊያስራቸው ወሰኑ ይላል። በገበያ መካከል እንደ ሸቀጥ ጎተቷቸው ይላል። ገረፏቸው ይላል። ቢገርፏቸው ቢጎትቷቸው፣ እስር ቤት ወይን ቤት ቢጥሏቸውም ዋናው ግን ተያዘ። እመነኝ፣ በድህነት የጎተተ በበሽታ የጎተተች በማጣት የጎተተ አንተ አንተ ስኬት በማሳጣት የጎተተ እግዚአብሔር ምስክሬ ዛሬ ተመቷል። እስቲ እጅሽ ከፍ አድርግና ተመቷል። ምን ያናት? የመጨረሻ አንቺ ብቻ ሳይሆን ቤተሰብሽም ያርፋል ዛሬ እጃችሁ ከፍ አድርጉና አርፋለሁ በል። በገባችሁበት እየገባ በወጣችሁበት እየወጣ የሚያሳድዳችሁ አሳዳጅ መንፈስ ዛሬ ተይዟል። እስቲ ከኔ ጋር እጃችሁ ከፋርና ተይዘዋል ወይ ድገሚና፣ ሶስት ጊዜ ተይዘዋል የመጨረሻ ድገሙና፣ በሉስ ፋይናንስ ላይ የተኛ ጤና ላይ የተኛ ትዳሪ ላይ የተኛው ዛሬ ተይዘዋል። አሜን። እስቲ አንድ ሰው ጮኸ፣ ኢየሱስ ይበለን።